ክብር ለኢየሱስ ሲሆን በመላው ዓለም ኤቨን ቲቪን የምትከታተሉ ቅዱሳን በሙሉ ከእግዚአብሔር ቃል አንድ ስፍራ ንብላችኋለው እንደዚህ ይላል ማርቆስ 1 ምዕራፍ 1 ቁጥር 35። ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ፣ ወደ አንድ ገለልተኛ ስፍራ ሂዶ ይጸልይ ጀመር። ክብር ለኢየሱስ ሲሆን በህይወታችሁ የምትጸልዩበት አንድ ገለልተኛ የሆነ ስፍራ፣ መንፈሳዊ ነገርን ኤክስፒሪየንስ የምታደረጉበት፣ የምትለማመዱበት በመንፈሳዊ ነገር የምትታጠቁበት ኃይልና ጸጋን የምትካፈሉበት እንዲሁም በህይወታችሁ ላይ የሚሆን መለኮታዊ መሬት እንትቀበሉበት አንድ ገለልተኛ የሆነ ስፍራ ያስፈልጋቸዋል። ሶሄቨን ኤምባሲ ቤተክርስቲያን ይህንን በማሰብ በህይወታችሁ ላይ ጸጋ መካፈል የሚከናወንበት ቅባትን የምትካፈሉበት፣ እንዲሁም ከኔ ጋር በህይወቴ ውስጥ ያለፉ መንፈሳዊ የሆኑ ኤክስፔሪያንሶችን በሙሉ ለእናንተ የማካፍልበት እጅ የምጭንበት አምስት ቀን ሙሉ እናንተን የማስተምርበት ድንቅ የሆነ መንፈሳዊ ፕሮግራም ከኦገስት 11 እስከ ኦገስት 15 ከሰኞ እስከ አርብ ቀን ለአምስት ቀን ተዘጋጅቷል። ካታላምባዳስ ቀን

መቼ የተቀበልከው? ሁለት ዓመት አልሞላህም። ገና ነው። አሁን የተነበክ ነው። ልክ ፕሮፌት አስተምሮን ከጨረሰ በኋላ ክላስ ገባሁ። ቁጭ ብለን ለእሱ መተንበይ ጀመርኩዋል። ኤስ ሚ እና ይሁንና ኤስ ኤስ ቢ የሆነች ሴት መጣች። ከውስጤ ስላስ የሚል ሚ ድምጽ ወጣ። ከሚስት ጋር የተገናኘ ስላስ የምትባል ማነች አልኩት። አንተና ይሁዋል ወሃይድና ይሁዋል ስላሴ የምትበላለች ስላሱ ደግሞ ሰራተኛቸው አያውቃትም። ወዲያውን የነጠረልኝ ምንድነው ታማ አየኋት። ታመመች አልኩት። አዎ ታማለች አለው። ተፈወሰች አለ። ከዛ ስለ ጠንቋዩ ስለ ሱዳኑ ብር የምትፈልገው ሰው አለ ቢዝነስህ ታስረዋል አልኩት። እሱን ሳልጨርስ ማን እንዳሰረው ኤስ አየውን ዩ አየውን ሱዳን፣ ልክ ሱዳን ገባውን፣ ሱዳን ከገባኙ በኋላ ከዛ በኋላ ስታክ አደረገ። ከዛ ፕሮፌት ምን ሚል ትምህርት ካንዱ ወዳጅ ጋር ለሊት መኪናውን ተጠቅመን ስንሄድ አለ። አንድ ቀን ድቤ የሚደበድብ የሚመቱ ሰዎችን አየሁ። አንድ ሰው ድቤ እየደበደበ ካየሁን በኋላ ማነሱ? ሼክ ኑር ሁሴን የሚባል ነው አለ። ኪዳን በኪዳን እንደሚፈርስ ገባኝና በደሙ ኃይል አስለቅቅ ያለ ዋልኩ። ሶስት ዓመት ሙሉ ብሩ የተያዘበት እና ተለቆልሃል አለው ተለቆልሃል አለው። ኦኬ አሜን አሜን አለ። ጸሎቱ ደስ ብሎታል። በነገታው አንድ ነጥብ ስምንት ሚሊዮን ብር አካውንቱ ላይ ገባል። ዛሬ ስድስት ሰዓት ከዛ በኋላ 1.8 ሚሊዮን ብር ተለቀቀለ። ሱዳናዊ በነበረው የፕሮፌቲክ ሪትሬት ፕሮግራም ሁሉም የፕሮግራሙ ተካፋዮች ትንቢታዊ እውቀት የያዙበትና ሁሉም ተማሪዎች አይኖቻቸውና ጆሮቻቸው ተከፍተው እዛው መስማትና መተንበይ የጀመሩበት ሲሆን በዚህ የፕሮፌቲክ ሪትሬት ፕሮግራም ላይ ሁሉም ሰዎች መንፈሳዊ ነገሮቻቸው እጅግ በጣም የተለወጠበት በዚህ ፕሮፌቲክ ሪትሬት ሁሉም ያተረፉበት እንጂ ያልከሰሩበት መሆኑን መስክረዋል። ከኢንተርናሽናል አገሮች ለሚመጡ ከተለያየ ከኢትዮጵያ ውጭ ለሚመጡ ሰዎች በሙሉ ሆቴል አዘጋጅታለች። ምግብ አዘጋጅታለች። ይህንን ኢንተርናሽናል ፕሮግራም መካፈል የምትፈልጉ ሰዎች በሙሉ በህይወታችሁ ላይ ጸጋን የምትካፈሉበት፣ ቅባት የምትካፈሉበት አንድ ገለልተኛ የሆነ ስፍራ ያስፈልጋቸዋል። እነዚህ አምስት ቀኖች የጸሎት ተራራን በህይወታችሁ ላይ የምትለማመዱበት በህይወታችሁ ላይ ገለልተኛ የሆነን ስፍራ ለእግዚአብሔር ብቻ ለይተን መሰዊ አድርገን የሰራንበት ቀን ነው። በዚህ ፕሮግራም ላይ ቅባት ትካፈላላችሁ፣ መንፈሳዊ ምሪትን ትታጠቃላችሁ፣ መንፈሳዊ ጸጋን ትካፈላላችሁ። በመንፈሳዊ ነገር ታጥቃችሁ ቀጣይ ለህይወታችሁ ጉዞ ትጀምራላችሁ። ይህ በአመት አንዴ የምናደርገው ፕሮግራም ነው። በዚህ ፕሮግራም ላይ እንዳይቀሩ። በዚህ ፕሮግራም ላይ በህይወቴ ውስጥ ያለፉ መንፈሳዊ ኤክስፔሪንሶችን በሙሉ በሙሉ ለእናንተ አስተምራለሁ። እናንተን ጸጋን አካፍላለሁ። ኤክስፔሪንሶችን በሙሉ ሼር አድርጋለሁ። ከዚህ በፊት በነበረን የፕሬር ማውንቴን ወይም የጸሎት ተራራ ልምምድ ውስጥ ሰዎች አይናቸው ተከፍቶ የእግዚአብሔር መላእክትን እያዩ የእግዚአብሔር ድምፅን እየሰሙ ነበር። ካናዳ ከዚህ በፊት ነበረን። አንድ አምስት ሰዎችን ብቻ አምስት ሰው ብቻ አምስት ሰው ለይቼ ወስጄ የፕሬየር ማውንቴን ኤክስፒሪንስ ነበረ አምስት ሰዎች ጋር ብቻ ሰው በዛ ስፍራ ላይ ድንቅ የሆነ መንፈሳዊ ከባባድ ኢንካውንተሮች ተፈጥሮ ነበር። አሁን ተረኛው እናንተ ናችሁ። ከኦገስት 11 እስከ 15 ድረስ ፕሮግራማችሁን ፕሮግራማችሁን አሁን አስተካከላችሁ አሬንጅ አድርጋችሁ ፕሮግራማችሁን በኢትዮጵያ አድርጉ። ጸጋ ትካፈላላችሁ። ድንቅ የሆነ መንፈሳዊ ኤክስፒሪንስ ይኖራችኋል። አይኖቻችሁና ጆሮዎቻችሁ ይከፈታሉ። በመንፈሳዊ ነገር የማደግ እፈልጋለሁ ማበብ እፈልጋለሁ መቀባት እፈልጋለሁ የምትሉ ሰዎች በሙሉ ይሄ ኤክስፔሪንስ ያስፈልጋቸዋል። ከዚህ ባለፈ ከሰኞ ጋር ይህንን ካደረግን በኋላ ቅዳሜ በቤተክርስቲያን ዘይት በማፍሰስ በእናንተ ሕይወት ላይ ጸጋን የማካፈል ቅባት የማካፈል እና እናንተን አናውንስ የማድረግ ፕሮግራም የማደርግ ይሆናል። በዚህ ፕሮግራም ላይ እንዳትቀሩ፣ ለእናንተ የተዘጋጀ የአምስት የተራራጽ ቀናት ጸሎቶች ፕሮግራም። አምስት የፕሬየር ማውንቴን ኤክስፒሪየንስ ያለባቸው ቀናቶች ናቸው፤ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ። ከዚህ በኋላ ከዚህ ስር በምታዩዋቸው ስልኮች በመደወል መመዝገብ ትችላላችሁ። ኦልሞስት በዚህ ፕሮግራም ላይ መቶ ኢንተርናሽናል አይቪፒ ኢንተርናሽናል ፓስተርስ ወንጌላውያን፣ ነቢያት፣ ሐዋርያቶች ፕሮግራም ለእነሱ አይናቸው እንዲከፈት ጆሯቸው እንዲከፈት የምናደርግበት የኢንተርናሽናል ቪዚተርስ ፕሮግራም ነው። እንዳትቀሩ፣ ከአሁኑ ጀምሮ ደውለው ሬጅስተር ያድርጉ። ደውሉ። ኦገስት ቀጠሯችሁ በኢትዮጵያ ይሁን በእነዚህ ስልኮች ደውሉ፣ ቶሎ ብላችሁ ቡክ አድርጉ። 120 ሆነው ገለልተኛ ሆኖ ተደብቀው ይጸልዩ እንደነበር ለ120 ሰዎች የሚሆን ኤክስፒሪየንስ፣ ድንቅ የሆነ መለኮታዊ ኤክስፒሪየንስ ሼር የምታደርጉበት ነው። ደውለው ይመዝገቡ። ሻለው